እኔ የምለው የአፌት ዘመዶች ማለት ነው፣ ዘመድ አዝማዶቹ በሙሉ ሁሉም ተንኮለኛ ናቸው ልበል ወይስ ምንድን ነው ይሄ ዘር የማንዘር ጎመንዘር የሚባለው? እኔ እነዚህ ቤተሰቦች ይወክለዋል ብዬ አስባለሁኝ። ዛሬ የአቤል እናት መጣች እንዳያችሁት፣ የአፌት ቤት ወይም ደግሞ የፍዬ ቤት መጣች። አያችሁ እንዴት ነብጆች ልክ ቡና ላምጣ ብላ ወደ ፎቅ ስትወጣ የፍራታ እንዳያቸዋት አይኗ ድረስ ነው የሚያስፈራው። ፎቶን እንዴት አቅርባ እንደምታየው በቃ ምንትዘናኝ ታውቃላችሁ። በቃ ያፌትም ያቤልም እንዲሁም ደግሞ እናቱም በቃ ያባ ምን ትበላችሁ አላቅም። ተንኮለኛ የሆነ ስም አላቸው። እኔስ ያውጡላቸውና የሆነ የተረገሙ ነገር ናቸው። እና ምናስጨነቅሽ አንቺ፣ ድራማ ነው አረ ድራማ ቢሆን የማዘር ጎመንዘር የሚለውን የነሱን ይወክላል ብዬ አስባለሁ። እንዲ ትልቁም ትንሹ በተንኮል ተወልዶ ያደገ ነው እንዴ? እዛ ቤት የዘራችሁ ነው እንዴ? እናት ዛሬውማ የተለየ ነው የአቤሉ ሳንጨርስ እናትዮ አታ ሲታዩ ራሱ መጀመሪያም ስትታይም ጥሩ ሶቱ መስ ያለሽ እያስመሰለች እኮ ነው። ያቤል እንደው ከዚህ ድራማ ይውጥልን የምትሉ ካላችሁ እኔ ምንም አልተመቸኝም። ከነ እንትኑ ይሁንን ንግግሩ ራሱ እንጨት እንጨት ነው የሚለው እና ዳዳ ምን ስኳር ስኳር ሊል ፈለግሽ ነው የሚልም አይጠፋም። አይ አይደለም፣ ቢያንስ እንደ ዳጊ ማለት ነው እንደ ዳጊ። አሁን አዳጊ ይጣፍጠል ሲናገር ራሱ ይሄ ጨዋታው ራሱ ልዩ ነው። ንግግሩ ሁሉም ጣፋጭ ነው። እንደው ይሄ ይሄማ፣ ይሄ መርዝ ነው ያቤል የሚባለው መርዝ ያቤላ ነው ያቤሉ ያረ ውሃ ይዞ ይሄድ ይሆንክ የድራማው ምናልባት የተሰጠህ ገጽ ባህሪ ሊኖር ይችላል። ግን በጣም እንዴ ሁሌም ሁሌም በታንቆ ምናምን ጭራ ዛሬ ዳጊን እናተን ተንሌል ለማብሸቅ እናተን ይዘህ ሂድ ከዚህ አንድ አደር እንዴ መጣው ገኒስ ማነች? ጎበዝ፣ ልክ ልኩ ነግራው ገፍትራ አባረረችው። ይሄ ነው እንጂ ልጇን ይዛ ሄደች ወደሄድ ወደ ጉሊቷ ማለት ነው። ጉሊት እኮ እሷ ወደ አይደለም ልጇ ለማየት ነው የምትሸጠው እዛ ጋር ቁጭ የምትለው ተሸጠ አልተሸጠ ዛሬ ስንትሸጥቁ ወለ ነጌ ስንትሸጥቁ አይደለም ችግሯ ጀምራ የምትለለችው ያው ልጇ ለማየት ነበረ። በመጨረሻም ደግሞ ያፌትና የናታን ውጤት ወጥቷል። የምርመራ ውጤት ያው እንደምታውቀው ከዚህ በፊት የጸጉር ምርመራ ተሰጥቷቸው ነበረ እና የዶክተሮች ተሰጥቶት ነበረ። ያው በምርመራው መሰረት ጨርሰው ዛሬ አሳውቋል። ነጌ ያው ይታወቃል ውጤቱ ከዚህ በኋላ ወንድምና ወንድም ቢሆኑ ራሱ ምንድነው የሚፈጥረው ከዚህ በኋላ የሚፈጥረው ነገር ኤፍራታ ትልቅ ነገር በድብቅ ሰርታለች ጥሩ ነው ግን እነዚህ ሰዎች ሀታ ወንድማማቾች ቢሆኑ ራሱ ያፌት እሺ ብሎ የሚቀበል አይመስለኝም ከዚህ በፊት አስታውሳላችሁ ሰክሮ ሲለፈልፍ ያው ስለ አባቱ አባቱ ሰለሞን እንደሆነ ምናምን ደግሞ ስለ ናታን ተብሎ ነበረ ከባንነ በኋላ ስትጠይቀው ናታ ወንድምህ ነው ማለት ነው ወይ ስትለው፣ እኔ ናታ አይደለም ወንድሜ፣ ዘመድም የለኝም ናታ የሚባል ጭራሹ፣ የምን ወንድም አመጣሽው፣ እሱ የምን ወንድም ነው ሲል ነበረና በቃ በውስጡ ይሄን እክል ጥላች አለበት። ስለዚህ ይህ ዶክተር ውጤቱ ቢያመጣ ሁለቱ አንድ ላይ ሆነው ወንድማማቾች ናቸው የሚለው ራሱ ወረቀቱ አንተ ክፈተው እንደታሸገ ነው ተብሎ ቢሰጠው ቢከፍተው ራሱ መቶ በመቶ ወንድማማቾች ናቸው ቢባል ያምናል? ያፌት የሚያምን አይመስለኝም። በእርግጠኝነት አያምንም። እኔ እንጃ በጣም ውስጡ እንትን የተሞላበት ነው። የሆነ ሻረታን ታንኮል አንድ ቀን የሆነ ቅን ነገር ሲታይበት አላየሁትም። ስለዚህ ይህን ወንድምነቱ አምኖ ይቀበላል ብዬ በፍጹም አላስብም። እኔ ብቻ ሳይሆን ማናቸውም ከሚሰራው ነገር እንዲ ምንም ሳያቅ ቀርቶ አይደለም። በእርግጠኝነት ያውቃል ለምን ጽዮን እህቱ መሆኑን ያውቃል። ስለዚህ የአብ እንትና ደግሞ ናታን ወንድሙ አሉብን ምክንያት ምንም የለም ማለት ነው። ስለዚህ በጣም ከጥላቻ የፈለገን አንድ አባት የአንድ አባትን ቢሆኑ አንድ እናትን ቢሆኑ ፈለገውን የተለያየ ቦታ እድገታቸው አንድ ላይ ባይሆንም ይህን ያክል መረር ያለትን ወንድሙን መሆኑን ያውቃል፣ ግን በጣም ጥላቻ አለው። ለምን እንደሆነ ባላቅም

ያላንቺ ማን አለን ይላል። በቃ እንደዚህ ነው። ሰው ሳይወለድ እንደዚህ ሙስ እንዳያፌት አሁን ያፌት ወንድምህ ናተናዊባት ከዚህ በኋላ አያችሁ፣ ይሄ የባህል ቤተሰብ ነው። በማ ነው ቢኒ ይሄ መወለድ ቋንቋ ነው አንዳንዴ ሰው ልጅ የሚባለው እውነት ነውና፣ መወለድ ቋንቋ ነው አንዳንዴ ወንድምህትም እንዳያፌትም ዛደሆኑ እንደ ቢኒም እንደ ዳጊም ወይም ደግሞ እንደ ገኒ ሆናቸው እንደዚህ ተዋዳቸው የምትኖሩ አላቸው ስለዚህ አንዳንድ ደግሞ ወንድማሞች ምህት ማሞች ሆኖ ለመዋጋት የሚደርሱ አሉ እንደ ያፌት አይነቶች አይነቱ እሱ ሰው እሱ እሱ ብቻ አልነበረ አሁን ያው ከዘንድ ከነ ዘር ማንዘሩ ተንኮለኛ በተንኮለ የተሞሉ ናቸው እንደምታውቋል ከዚህ በፊት አስታውሳላችሁ የፍራት ሰርግ ቀን እች ሴት እየተናገረችው የገኒ ከአረብ ሀገር ቆይታ የመጣች ብዙ ምንትና አላትም ያለች ከዚህ ዚያ ያፌት ከነ ቤተሰቦች ነው ነ እንደዚህ ተንኮል የተሞላ ማለት ነው። እኔ ምንም አልልህም። እኔ የምልህ ወንድምህ ነው ያፌት፣ ማ ነው ናታ? እናንተ ወንድመሞች ሲባል ያን የምትለው ነገር ቁጭ ብዬ ቡና አፍልቼ እንደ ቆሎን እየቆረጠምኩ ነው ይህን ውጤት መስማት ያለብኝ፣ እየሄድኩ እየመጣሁ ሳይሆን ይህን ዜና ሲነገርህና የምትመልሰውን ምላሽ በጉጉት ነው የምጠብቀው። ያፌት ተንኮል እኔ ነግር ያለው እሺ ብሎ አይቀበልም። ይህ ሰውዬ እንደው ከይፍራዳ ጋር ጦርነት እንትን ይላል ይመስለኛል። አንቺ ማን አድርጊያለሽ ምን አባሽ ነው ሚላት። ያው የቀረው ነገር ለማከናነ ብሷራ ሌላ ወንጀል ለመፈጸም እየሞከረ ነው። የድርጅቱ ስም በሳዙር እያዞረ ነው። አያችሁ ተንኮሉ፣ አያችሁ። ድርጅቱ ህገወጥ ነገር ስለሚሰራ ስለሚያውቅ አጋጣሚ ናታን ደርሶበት ናታን የበላዩ መሆኑን ሲያውቅ ከተመረመረ ያው ይደረስበታል ፣ ስለዚህ እኔ ተጠያቂ እኔ ነው የምያዘው ብሎ የፍራቤ ፍራታ ስም ያደረገው ወዶ ይመስላችኋል? ይሄ የተንኮል ጥግ ነው። እስቲ ናታን ጨክኖ ያሳስራታል ወይ ነው የሱ እንትን ማለት ነው። ስለዚህ የጭካኔ ጥግ ኔቻኔቻላ እናም ገጽ ባህሪው ቢሆን መሰጠው ቢሆንም ግን በሲያክል ጨካኝ መሆን አታስተምሩን፣ የምሬ ነው ምላቸው፣ አታስተምሩን። ይህ ጨካኝ ነገረኛ መቻዋጣን እንዴ ዋው፣ የሚታይ ነገር ሁሉ ምን ጥሩ ነገር አለ? ሁሉ ነገር ጨቀጨቀኝ ነው። ስለዚህ ጨካኝ ነገር አታብዙብን። ብዙ ጨካኝ ነገሮች አሉ። ትንሽ ፈታ ፈታ አድርጎ ሌላ ጨካ ነገር አይተን እናንተ ጋር ስንመጣ ደግሞ ያን አይተን የምንረሳበት እንጂ እዚህ ጋር ጨቀኝ፣ እዛን ጋር ጨቀኝ። በተለይ አቤልና የፉማ ነው ያፌት እነዚያ አካባቢ እዛ ቤት ያሉ እዛ ስፍር ያሉ እናንተ አትቻሉ የምርጭ ጋንያችሁ ጥግ ነው። ባይሆን እንደ ቢኒ እና እንደና ልደቱ ሌላ ደግሞ ማነች ቤዛ፣ ያው እስካሁን ትዘላለቻት አሁን ሂዊንስ ትዝብራት እያስታወስ በቃ ፍለጋ ላይ ገብታለች። ከየት በኩል አገኝታ ከየት በኩል መፈለግ እንዳለባት እንዳታገለቻት ታቅም። እንግዲህ ፎቶን አውጥታ ዛሬ ትንያለች ነበረ። ሌላ ያው ትውስታ ነው መጥሩ ነው። አንዳንዴ ሰው በፊቱ ሲሆን ያው አይታወቅም። ሰው ሲረቃችሁ ነው ማስታወሰው የምትችሉት ነው ያየሁባት ሌላ ደግሞ የእንትናን የአዲሱ ስሟም አይዛለኝ። ይሄ ባለ ድርጅቷ የናቲን ማነው የናታን አሰሪ፣ ዛሬ ከልጅ ዋጋ የበጠበጠችው ብጥብጥ እንግዲህ አይተናል። ልጁ ማሆን ተነስቷል። የምትሰራውም ህገወጥ ነገር ያው እያየ ነው ዝም ያለ። የማላቅ መስሎች ነው ያለው እንደው በታት ነው ደስ ይላል። አንተ ግን በቃ እናት ብትሆን እንደዚ ወንጀል እንደዚ የሚሰሩ ሰዎች ካይለጩ እናቴ ነች፣ እህቴ ነች አትበሉ። ተናግረሃል። ዛሬ ሁሉም ነገር ስለዚህ ሰውን እንትን እያልሽ ህግ ወጥን ጊዜው ያለፈበት ነገር የማጥመስሎች አባት የገደልሽ ዋንች ነች ወይ ያን መቼስ የማይረባ ልጅ ብላ ነው የጀመረችው። እንግዲህ እናቱ አባቱን እሷ ነች የገደለችው ማለት ነው። የምትስራውም ህግ ወጥ ነገር ያውቃል። በዚህ ነው ለካ ምርር ብሎ ትክላሱ ጥቅል ብሎ የማይወጣ የማይገባው እንዳሁን ከቤዛ ጋር ነው እንዳሁን እንትን ያለው። ስለዚህ አንተ እናት ብትሆን የትውልዱ ወንጀል እየሰራች ነው። ስለዚህ በህግ ማስያዝ አለብህ። ስለዚህ አንተ ነገ ትኮራለህ። በቃ እናቱ እናቱ በማሳሰሩ ነው እኔ ምናምን የምትሉ ማጠፉ ወንጀል ከሰራች ወንጀለኛ ከሆነች፣ አዎ የእሱ ቢጤ ሰዎች ናቸው የሚጠፉት። እና ይሄን አንድ ጎበስ ከሆን ከአንደኛ የአባት ገዳይ መሆኗን ካወቅ፣ ሁለተኛ ደግሞ ይሄን ስራ ስለምትሰራ በህግ ጠይቃ ነው በለ። ሰላማችሁ ይብዛ። ቪዲዮ ላይክ ባይ